ሰላም አሌይኩም አርህምቱላይ በርከቶ ውድ የተከበራችሁ ቤተሰብ እንደምናላችሁ። ደማነ አልሐምዱሊላህ እንግዲህ ዛሬ ሰበር መረጃዎችን ይዛችሁ ቀርቢያለሁ ማለት ነው። ወደ አማራያን እንኳን ደስ ያላችሁ። ይህንን ነገር ስንጠብቅ ነበር፣ አንድነታችንን ማለት ነው። አንድነታችን ደግሞ ዛሬ ተሳክቷል። የአማራ ፋኖ ብሔራዊ ኃይል በመመስረቱ እስማ ነው ደስ ያለው። የአማራ ፋኖ ብሔራዊ ኃይል መመስረቱ ተከትሎ በአማራ ሚዲያ ካውንስል የተሰጠ የደስታ እና የድጋፍ መግለጫ። የአማራ ሚዲያ ካውንስል በዛሬው ዕለት ይፋ ለሆነ የአማራ ፋኖ ብሔራዊ ኃይል ሙሉ ድጋፍ ይገልጻል። ለአማራ ሕዝብ የገጠሙን የህልውና አደጋ ለመቀልበስ ባለፉት ሀያ ሁለት ወራት የአማራ የቁርጥ ቀን ልጅ ፋኖ በርካታ አስደናቂ ተጋድሎ መስዋዕትነት እና ጀብዶች ለዛሬው ዕለት ደርሷል። ይህች ዕለት ለአማራ ሕዝባዊ ታሪክ ዕለትም ሆና ተመዝግባለች። ይህ እንደሆነ በጎ አስተዋጽኦ ላበረከተ ሁሉ የአማራ ሚዲያ ካውንስል አክብሮት መግለጽ ይፈልጋል። የአማራ ፋኖ በአንድ በኩል የአገዛዙ አከርካሪ እየሰበረ በሌላ በኩል የትግሉ እድገት የደረሰበት የርቀት ደረጃ የሚመጥን አደረጃጀት ይዞ እንዲመጣ በተለይ የትግሉ ባለቤት ከሆነ የአማራ ህዝብ ከትግል ደጋፊዎች ኢትዮጵያ እና ከአለም አቀፍ ማህበራዊ ከአለም አቀፍ ማህበረሰብ ጭምር ከፍተኛ ጥያቄ የነበረ መሆኑ ይታወሳል። የአማራ የሚዲያ ካውንስል እንደ አንድ የትግል ባለድርሻ የአማራ ሚዲያ አውታሮች በማስተባበር ቀደም ብሎ እንዲሁም ባለፉት አምሳ ሁለት ቀናት ዘመቻ እንዲነግቡ እንዲመጣ ያለሰለሰ ጥረት አድርጓል። በመጨረሻም የአማራ ሕዝባዊ ታሪክ ጥያቄ እና ምላሽ አግኝቶ ለበርካታ ቀናት በቋራ ታሪካዊ ስፍራ ላይ ጉባኤ ተቀምጠው የነበረው የአማራ ፋኖ ኃይሎች በዛሬው ዕለት ለአማራ ሕዝብ ታላቅ የምስራች አሰምተዋል። በሰዓት ተፈትኖ እንደ ብረት ነጥሮ የወጣ አንድ ወጥ የሆነ የአማራ ብሔራዊ ትግል የሚመጥን የአማራ ፋኖ ብሔራዊ ኃይል መስርተዋል። ይህ የቋራ ጉባኤ እጅግ ከፍተኛ መስዋዕትነት የተከፈለበት ገና ከጀምሮ ጉባኤ እንዳይሰምር አማራን ካላጠፋን እንቅልፍ አይወስደንም ያሉ በርካታ ፀረ አማራ ኃይሎች ከፍተኛ ርብርብ ያደረጉበት የአማራ ህዝብ አንገት ለማስደፋት ያልፈነቀሉ ድንጋይ አልነበረም። ሆኖም እንደ ሁል ጊዜ እነዚህ ጠላቶች ውጥን ከሽፎ፣ በአንጻሩ የአማራን ህዝብ አንገት ቀና ያደረገ የብስራት ዜና ከቋራ ተሰማ። የቋራው ስምምነት ጠላት የጠበቀው ባለመሆኑ በጠላት ዘንድ ከፍተኛ ድንጋጤ ይፈጥሯል። ጠላት የአማራን ህዝብ አንድነት ለመናድ ያስችለው ያለውን ወጥመድ ዘርግቶ ቢያደባድብ የአማራ ፋኖ በብልሃት በከፍተኛ ጥበብ የወሰናቸው ውሳኔዎች የአማራ ህዝብ ትግል ስልት የደረሰበት ፖለቲካ ከፍታ ያሳየ እንደሆነ። ካሁን ስሎች ያምናሉ። በመሆንም የአማራ ፋኖ ብሔራዊ ኃይል ለህዝብ ይፋ ያደረገው አደረጃጀት በአማራ ህዝብ ላይ የተቀነበውን የውለና የህልውና አደጋ ለግንዛቤ ውስጥ ያስገባ ህዝብና ትግሉን ያስቀደመ የጠላትን የሴራ ወጥ መድመና ያስቀረ ልክ እንደ አባቶቻችን ሁሉ ዛሬ ብልሃት በጥበብ እየተመራ ስለመሆኑ አይነተኛ ማሳያ ሲሆን የአማራ ሚዲያ ካውንስል ውሳኔዎች በታላቅ አድናጎት የሚመለከት መሆኑን አማራ ላይ በቃ ድረስ በሚዲያ ዘርፍ የሚሰጠው ተልኮ ለማስፈጸም ከምን በላይ ቆርተኛ መሆኑ ይገለጻል። የሚዲያ ካውንስል ለመላው አማራ ህዝብ፣ ለመላዊ አማራ ፋኖ አመራሮች፣ ለመላዊ ኢትዮጵያን በሙሉ በድጋሚ እንኳን ደስ ያላችሁ እያለ በቀጣው የትግል ምዕራፍ ከድርጅታችን ከአማራ ፋኖ ብሔራዊ ኃይል ጋር በቁርጠኝነት በመሰለፍ የሚጠብቅብንም ብቻ ሳይሆን የሚጠብቅን በላይ በማድረግ የአማራ ህዝብ ለሁለንተናዊ ድል እናበቃለን። በጋራም ሆነ በቁርጠኝነት በአርበኝነት መንፈስ እንድንረባረብ ጥሪ እናቀርባለን። የአማራ ፋኖ ብሔራዊ ኃይል አመራሮች ይህንን ታሪካዊ ብልህ ውሳኔ እንዲሁም የአማራ ሕዝብ ትግል የትብብር መንፈስ ይበልጥ በመረዳት ለድርጅታዊ አሰራር እንደ ሁልጊዜውም ሁሉ ለአማራ ሕዝብ የህልውና ትግል መስመር ታማኝ በመሆን በጋራ አመራር ይህን ትግል ለድል እንደምታበቁ እምነታችን የጸና ነው ብለዋል። የአማራ ፋኖ ብሔራዊ ኃይል ተጠናክሮ በቀጠለ የህልውና ተጋዶ ያሳምነው ያሳምነው ሕውጃሎ እና ዞብል አምባ ክፍለጦር አሃዶች ታላቅ ድል ተጎናጽፈዋል። የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር አንድ እና ሁለት ያሳምነው ክፍለጦር ሁለተኛ ሻለቃ ሐውጃኖ ጃኖ ክፍለ ጦር ሁለተኛ አርበኛ ሞላ ደስዬ ሻለቃና የክፍል ጦር ቀኝ እንዲሁም ዞብል አምባ አምስተኛ ሻለቃ አህዶች ግንቦት አንድ ላይ 2017 በማለዳ ጀምሮ እስከ 8 ሰዓት ድረስ በዋለው ከባድ ውጊያ በተረፈ እስከ ፀሐይ መውጫ አርባ ስድስተኛው ክፍለ ጦር እና ሌሎች የዙፋን ጠባቂ አህዶች ሞትና ቁስለኛ በማድረግ ታላቅ ድል በተጋድሎ በርካታ ዙፋን ጠባቂ ሰራዊት የተደመሰሰ የቆሰለ ሲሆን ከዛ ባሻገር ቁስለኛ በአራት አምቡላንስ ወደ ደላንታ ሆስፒታል ሲመላለስ ውሏል። ውጊያው ላይ ሁለት የከባድ መሳሪያ አስተኳሽ ወይም ኦፒ በቁጥጥር ስር ውሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ሀይል የሜጀር ጄኔራል ውባንታ ባተ የኮሩ ተወርዋሪ ኃይል ፎገራ ወረዳ ወሮታ ከተማ ዙሪያ አውደ ውጊያዎችን ሲያደርጉሏል። የአገዛዝ ዋራዊ ሰራዊት በአንበሳሚ ከሐሙሲት ከወሮታ አሳስቦ ነው ያስገባው። ጠላ ደፈጣ ይዞበት የነበረው ቦታ አባኪሮስ ሲሆን፣ ከአባኪሮስ የመጀመሪያ ውጊያ አድማሱን አስፍቶ እስከ ኮሌጁ ሄዷል። አውዶጋዊ አውደ ውጊያ የተፈጸመባቸው የአገዛዙ ምሽጎች የተሰባበሩባቸው ቦታዎች አባ ኪሮስ፣ ጓንታ፣ ታንጋ ገብርኤል፣ ቋሃር ሚካኤል፣ አርሴማ ኮሌጅ፣ ሸህቲ ተራራ፣ ሸለቆ ሆዲ ገባ፣ የዝንጥልና መገንጠያ ናቸው። የአገዛዙ አራዊት ሰራዊት በቁስምባ አካልምና በሞራል ከፍተኛ የሆነ ኪሳራን በግድ እንዲቀበሉ ተደርጓል። ውጊያው እስካሁን የቀጠለ ስለሆነ ምን ያህል የጠላት ኃይል የተደመሰሰና የቆሰለ እንደተማረከ ከሰዓታት በኋላ እናሳውቃለን። ተጠናክሮ በቀጠለው የአማራ ያማራ ህልውና ትግል ውስጥ ትናንትና ግንቦት ሁለት የአማራ ፋኖ አንድነት በጎንደር ከፈራንስ ወደ አዲስ ዘመን በብልጽግና ጎብዳጅ የሆኑ ባለሀብቶች ለመሸኘ የተጓዘ በነበረበት ሰዓት ቀጠናው ላይ የነበሩ የክፍለ ጦር ቃኝና መሐንዲስ በጋራ በሰሩት ጥምር ኦፕሬሽን የመጣውን ጠላት ሙሉ በሙሉ በሚባል ደረጃ ሙትና ቁስለኛ አድርገውታል። የጥቁር አንበሳ ክፍለ ጦር፣ የጎንደር በጋሻው ክፍለ ጦር፣ የዞዛምባ ንጉስ ክፍለ ጦር፣ ነብዩ አሳምነው ብርጌድ ሆኖ በሰሩት ጥምር የትግል ጅብድ ጠላትን አይቀጡ ቅጥ አቀጠው። በተረፈ የብልጽግና ጎብዳጅ ወደ መጣበት እንዲመለስ ተደርጓል። የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር፣ አማራ ሳይንት መቅደላ ክፍለ ጦር፣ አትሮንስ ብርጌድ በክፍለ ጦሩ ቃኞች ከወራሪ ጠላት ጋር መተናነቃቸው ቀጥሏል። ግንቦት ሁለት ሁለት ሺ አስራ ሰባት አንብስቶች አንትሮን ብርጌድ አባላት በመሀል ሳይንት ወረዳ ደንሳ ከተማ በመግባት በቦምብ ሲ ሲያጸናውቱ ጠላትን መግቢያ ቀዳዳ እንዲጠፋው ሲያደርጉ የዋሉ ሲሆን በተመሳሳይ በኮተት ከተማ መሽጎ ያለውን የውህድድ ብልጽግና ስልጣን ጠባቂ ወራሪ ሀይል መሸታ ቤት ሲንዘላዘል ሳተናዎችን ሰርገው በመግባት አበራይተዋቸዋል። በዚህ በድንግተኛ ባተረፈ ፈጣን ጥቃት ሁለቱን ባፍ ማቸው ደፍተው ክላሻቸውን በምርኮ ገቢ ያደረጉ ሲሆን ሌሎች ብዛት ያላቸው ቅጥረኞች ቁስለኛ ሆኗል። በተጨማሪ የክፍለ ጦሩ ቃኞች በወርቅ ማውጫ ቀጠና አጤዳስ ማርያም በሚባሉ ልዩ ቦታ የወህድድ ብልጽግና ወራሪ ሀይል እየተንከረፈፈ ተንከረፈፈ ራሱን ሲጎትት ባደረገው የደፈጣ ጥቃ ሶስት ቅጥረኞች ሀይሎች የተደመሰሱ ሲሆን ቁጥራቸው ያልታወቀ ደግሞ ቁስለኛ ሆኗል። ይህ በእንዲህ እንዳለ በየአውደ ውጊያው ሽንፈትና ውርደት እንደ ክብር ብር ልብስ የሚጎናጸፈ ወራሪ ቡድን በወረዳው ደንሳ ከተማ ህዝብ ተሰብስቦ ሲያወራ ውሏል። በሀገራችን ኢትዮጵያ ህሉና መሰረት የሆነው አርሶ አደር ፋኖ አምጥታችሁ ካላስረቃችሁኝ ካላስታረቃችሁኝ አፈር ማዳበሪያ አታገኙም በማለት ሊያሸብሯቸው፣ ከጉዳዩ ጋር ተያይዝ ባይኖረም ለፖለቲካ ፍጆታ እያዋለው ነው። ከተሰብሳቢዎች መካከል የሃይማኖት አባቶች ታዳሚ ሲሆኑ በሰሜኑ ጅንታ ጦርነት ወቅት የተቀረጹ ምስሎችን እያሳዩ ፋኖ የሃይማኖት አባቶችን እያሰቃ እየገረፈ እንደሆነ ካስረዳ በኋላ ከአንድ ሃይማኖት አባት የተሰጠው ግብረ መልስ ፋኖ በእርግጥ እንደዚህ የሚያደርግ ከሆነ ለምን አስታርቁን ትሉናላችሁ? እኛስ ከፊታቸው እንዴት እንቆማለን? በማለት ጠይቋል። አጎብ ዳጆ የባአዲን ሰዎች ግፍን ለማሳየት ብለን ፍርሃት በልበናዎችን እያሳደር መሆኑን አልተገነዘብንም ነበር፣ በማለት የሸረቡትን ሴራ እንደከሸፈባቸው አምነዋል። ሰሞን በመርሃ ቤት የቀጠና በልበሊት እና አካባቢ ላይ የብልጽግና ጦር በመተግበር የአማራ ፋኖ በሸዋና ደው ክፍለ ጦር እና እንዲሁም ነጎድጓዱ ክፍለጦር ላይ ከፍተኛ ውጊያ የተከፈተ የአህዶድ ቡድን ሁለቱ ክፍለ ጦሮች ወደኋላ ማፈግፈግ ተከትሎ ቀጠናው ሙሉ በሙሉ ለብልጽግና ጦር አስረክበ ወደ ጭምብንና አካባቢ መመለሳቸው እዛ ውስጣቸው ካለ የመረጃ ምንጭ ለመረዳት ችለዋል። እንደ ምንጫችን ከሆነ ይህ የአማራ ፋኖ በሸዋ ናዳው ክፍለ ጦር ይቆጣጠር የነበረው የበልበሊትና አካባቢ ቁልፍ መተላለፊያ ኬላ እንደነበር ጨምሮ ገልጸናል።